ሰላም ሰላም ቤተሰብ እንዴት ናችሁ? አሁን ደግሞ በአዲስ አፕ መጥቻለውኝ በጣም ምርጥና ምርጥ የሆነ አፕ ነው። በኢትዮጵያ በቴሌ ብር በሲቪ ብር የሚከፍል ምርጥ አፕሊኬሽን ይዤላችሁ መጥቻለው። ተከታተሉ። ለጀማሪዎች የሚሆን ነው። በጣም ምርጥ አፕሊኬሽን ነው። ተከታተሉ። በደም አዲስ እንዳወረዳችሁት አፕሊኬሽኑን ልክ እንደዚህ አይነት ኢንተርፌስ ያመጣል። ከዛ ሳይን ዊዝ ጎግል ብላችሁ ትገባላችሁ ልክ በዚህ መልኩ ትገባላችሁ። ከዛ በኋላ ልክ እንደዚህ ነው የሚያመጣ እዚች ጋር ማይን የሚለው ሌስ ስታደረጉት ይ የእናንተ ፕሮፋይል ምናምን ያመጣላችኋል። ልክ እንደመጣችሁ እንደዚህ ይመጣላችኋል። ከዛ እዚች ጋ በግራ በኩል ይቼ ይሄ ላይ ምልክቷን ነክታችሁ እዚ ጋ ላይቭ የምትሏን ስትነኩ፣ እኔ ኦልሞስት አሁን ስለከፈትኩት ነው። ከዚህ በፊት አሻራ ስለሰጠው ነው። ለእናንተ ግን እዚች ጋ ይቼ ላይ ምልክቷን ስትነኩት ፌስ አውተንቲኬሽን ይስጡ ይላቸዋል። ከዛ የፊት አሻራ ትሰጡና መጨረሻ ላይ የፊት አሻራ ሰጣችሁ እንደጨረሳችሁ እዚ ጋር ሚ የምትሏን የእናንተን ትነኳታላችሁ ማለት ነው። ከዛ በኋላ ልክ እንደዚህ እንደከፈታችሁት ታስክ የሚላል እዚህ ታስክ ጋር ትገባላችሁ። ዴሊ ታስኮች አሉ። እዚ ጋር የዴሊ ታስኮችን እዚ ጋር ትከፍታላችሁ። ልክ ይሄኛውን ያው ጨርሻ ያለው እንጂ ከዚህ መጀመሪያ ላይ ኒው ካመር የሚል አለ። ኒውካመር ኒው ካመር ከላይ እስከታች የሚሰጣችኋል፣ ለሰባት ቀን ምናምን የሚሰጣችኋል። ኒው ካመር ላይ ስትገቡ አሉ ዝርዝሮች። ከዛ ዋላ ግን ኮመን እነዚህ ዴይሊ የሚሉት ናቸው። ዴይሊ ለሴት ከሆነ ለሴት ከሆነ 1500 ኮይንና 50 ፍላወር ይሰጣቸዋል፣ ሁለት ሰዓት ላይቭ ላይ ስትቀመጡ። ለወንድ ከሆነ ደግሞ አርባ አርባ ፍላወር ሰማንያ ፍላወር ይሰጣቸዋል ማለት ነው። ለሁለት ሰዓት ስትቀመጡ፣ ከዛ በኋላ ኒካመሩ ያልቅና ዴሊ እና ላይቭ ፕላይ ሚል ይመጣል። አሁን ዚች ጋር ላይቭ ዋጋ ላይቭ አሁን ይሄ ከሰባት ቀን በኋላ ለሴት ከሆነ አንዳንድ ሺህ ይሰጣቸዋል። ይቺ ዚች ጋር ያለች ይቺ ጎ ምትለዋ ማለት ነው። ላይቭ ቱዳይ ላይ ምትለዋ እች በቀን አንድ ሰዓት ስትቀመጡ አንድ ሺህ ቢን ይሰጣቸዋል ማለት ነው። ቢን ቢን ማለት የወንደ ፖይንት ነው። ሌሎች ፕላትፎርም ላይ እየሰራችሁ ታውቁታላችሁ። አንድ ሺ ቢን ይሰጣችኋል ማለት ነው። ይቺ ከሳምንት በኋላ የምታገኙት ሪዋርድ ነች። ከዛ ውጭ ግን ሳምንት እስከ ሚሞላችሁ ለሰባት ቀን ለሴቶች አምሳ አምሳ ፍላወር እና አንድ ሺ አምስት መቶ ቢን ይሰጣችኋል። ለወንዶች ደግሞ አርባ አርባ ፍላወር ለሁለት ሰዓት ሰማኒያ ፍላወር ይሰጣችኋል ማለት ነው። ሰማኒያ ፍላወር ማለት ወደ ኮይን እንዴት ነው የምንቀይረው ካላችሁ ከጋምብል ስታደርጉት ነው ወደ ኮይን የሚቀይርላችሁ ፍላወሩ ጋምብል እያደረጋችሁ ወደ ኮይን መቀየር ትችላላችሁ ማለት ነው። እቺ ዴይሊ እዚች ጋ በይንድ ፎን ናምበር ይላል። ፖን ናምበሩን በንድ ስታደረጉ በተለይ ዋትሳፕ የምትጠቀሙበት ፎን ናምበር መሆን አለበት። በንድ ስታደረጉ ሀያ ፍላወር ይሰጣችኋል። ፓርቲ ሩም ኦን ማይክ ኦር ላይቭ ሩም ጆይን ገስት ሊንክ ይላል። ከሌላ ቤት ላይ ፓርቲ ላይ ሄዳችሁ ማይካችሁን ኦን አድርጋችሁ ስትቀመጡ አንድ ካርድ እና አስር ፍላወር ይሰጣቸዋል ማለት ነው ፓርቲ ሩም ኦን ማይክ ኦር ላይቭ ሩም ጆይን ገስት ሊንክ የሚለው ይሄ ጊፍት ምናምን ነው ጊፍት ፕላይ ላኪ ጊፍት ይላል ጊፍት ሰላሳ ሺ ጊፍት ከሰጣችሁ ስድስት ሺ ስምንት መቶ ኮይን ይሰጣቸዋል ነው የሚለው ይሄ በጊፍት መልኩ ነው እዚህ ጋ ደግሞ ኢንቫይት ስሪ ዲፍረንት ዩዘርስ የሚላል ሶስት ዩዘሮች ኢንቫይት አድርጋችሁ ፒኬ በየቀኑ ቫሉዩ ቱቢ ቱ ቢ ፒኬ ነው። ላይቭ ቱዴይ ይላል ይሄ ደግሞ ው ጋብሮ የሚሰጥ ነው። ፖስት ሞመንት ንድ ጌት ፊቸር ይላል። ይሄ ደግሞ ፖስት የምታደርጉበት መንገድ ያለ ፎቶ ፖስት ስታደርጉ ምናምን የሚሰጣችሁ ነው። በዚህ መልኩ ትሰራላችሁ። ከዛ ውጭ አሁን እዚህ ጋር በዋናነት ልናንተ ሊጠቅማችሁ የሚችል ኢንቫይት ነው። ኢንቫይት እዚህ ጋር ኢንቫይት ፍሬንድ የሚለው ላይ ተገቡና ኢንቫይት ያደረጋችሁት ሰው በሊንክ የሚሆን ፕላስቶር ላይ ያወርደው ልክ ከዚህ ከታች ላይ ያወረደው ሰው እዚሽ ጋ ማኢንቬት የምትለዋለች ማኢንቬት ጋር ሲገባ ከዛ አድ የምትለዋን ነክቶ የእናንተን ኢንቫይቴሽን ኮድ እዚህ ጋር መሙላት አለበት። እዚህ ጋር ካልሞላ ምንም ትርጉም የለውም። ኢንቬት ደግሞ ሰባ ሁለት ሰዓት ከሞላው በኋላ ይቃጠላል። አንድ ሰው አፑን አውርዶ ከገባ ሰባሁለት ሰዓት ከመሙላቱ በፊት ነው ኢንቫይቴሽን ኮድ ማስሞላት ያለባቸው። ከዛ ከዚህ ከላይ የፕሊስ ኢንተርዘ ኢንቫይቴሽን ኮድ ይላል። ኢንቫይቴሽን ኮድ ላይ ማስሞላት አለባቸው። የእናንተ ኢንቫይቴሽን ኮድ እዚህ ጋር ስሞላታቸው ሲሽ ሲያሚት ስል ሰንቢት ካለ እዚህ ጋር ሰሚት ካለ በቃ የእናንተ ኢንቫይቴሽን ኮድ ሞልቷል ማለት ነው። ከዛ በኋላ መውጣት ነው። ከዛ ሩል አለች እዚህ ከላይ ሩሏን ማንበብ ትችላላችሁ። ቆይ በእንትን ላሳያችሁ እዚህ ጋር ሩል አለች እዚህ ጋ እቺን ሩሏን እንዴት እንደሆነ ማንበብ ትችላላችሁ። ከዛ በኋላ እናንተ የት ጋር ነው ክሊም የምናደርገው ካላችሁ ይች ሪሲብ የምትለዋል። እሱ ሲሰራ አንድ ሰዓት ሲሰራ አምስት ሺ ሁለት ሰዓት ሲሰራ አስር ሺ ምናምን እያለ አራት ሰዓት ሲሰራ አስር ሺ እያለ ይቀጥላል። ከዛ ዚች ጋ እየገባችሁ ሪሲብ ማለት አለባችሁ። ሪሲብ ዜሮ የምትለዋል እየገባችሁ ሳይቃጠል በየ24 ሰዓት ስለሚቃጠል ሪሲብ ማለት አለባችሁ ማለት ነው። በዚህ መልኩ ነው። ላይክ፣ ሸር አድርጉ ቪዲዮውን። ሊንኩን ማግኘት ከፈለጋችሁ ከላይ ባለው በቴሌግራም አድራሻ ገብታችሁ ሊንኩን ማግኘት ትችላላችሁ። መልካም ጊዜ።